ሰላም አለይኩም ወረህመቱላሂ ወበረካቱ፣ ጤና ሚዲያ ተከታታዮች እንዴት ናችሁ? እንኳን በሰላም መጣችሁ። ዛሬ እንግዲህ በአዲስ መልኩ በአዲስ ቪዲዮ መጥቻለሁ። በተለይ በዛሬው ቪዲዮ ቀይ ስጋ አብዝታችሁ በብዛት በየቀኑ ሊሆን ይችላል፣ ሁልጊዜ አብዝተው የሚመገቡ ሰዎች በጤናቸው ላይ የሚያመጣው ጉዳት ምንድን ነው የሚለውን እነግራችኋለሁ። ቀይ ስጋ መመገብ እንደምታውቁት በርካታ የጤና ጥቅሞች አሉት፣ ምንም በዚህ ጥርጥር የለውም። በተለይ ለአጭር ጊዜ ስትሪክት በሆነ መልኩ ጤናችንን ለማስተካከል የምንጠቀምበት ከሆነ በተለይ ክብደትን ለመቀነስ እንዲሁም የደም ስኳራችንን ለማመጣጠን ለመቀነስ፣ ምክንያቱም የስኳር መጠኑ አናሳ ስለሆነ ማለት ነው። እንዲሁም ደግሞ የአንጀት ውስጥ ባክቴሪያዎችን ለማጥፋት በተለይ ስሞል ኢንቴስታይናል ባክቴሪያል ኦቨርግሮዝ የምንለውን አንጀታችን ውስጥ ባክቴሪያዎች ሲበዙ እነሱን ለመቀነስ ለፀጉራችንና ለቆዳችን ጤንነት ሊሆን ይችላል። ለአእምሯችን እድገትና ጤንነት፣ በተለይ በውስጡ ያሉት አሚኖ አሲዶች እና ኦሜጋ ስሪ ለአካል እድገት ለአእምሮ እድገት በጣም ወሳኝ ናቸው። ለአጥንታችን ጤንነት ወሳኝ ነው፣ በውስጡ ያሉት ሚኔራሎች ጨምሮ ማለት ነው። እንዲሁም ደግሞ በተለይ ለሴቶች፣ ለደም ማነስ ችግር ያለባቸውም ወንዶች በጣም ወሳኝ ነው ማለት ነው፣ ምንም ጥርጥር የለውም። ነገር ግን ምንድነው ቀይ ስጋን ፍጹም ጤናማ ነው ብለው ፍጹማዊ አድርገው ሁልጊዜ እንደ ስቴፕል ፉድ እንደ ስቴፕል ፉድ ሁልጊዜ በቃ ጠዋት ማታም አድርገውም የሚመገቡ ሰዎች አሉ ማለት ነው። ይሄ እንግዲህ በዛሬው ቪዲዮ ይሄ የጤናችን ጤናማ እንዳልሆነ አደገኛ እንደሆነ እነግራቸዋለሁ ማለት ነው። እንግዲህ ዝም ብዬ እናንተን ለማስፈራራት ሳይሆን በመረጃ የተደገፈ ነው ማለት ነው በጥናቶች የተደገፈ እኔም በአካል በኤክስፒሪንስ ካለ ልምድ አንፃር ነው ማለት ነው ይህንን የምነግራችሁ ማለት ነው። ዛሬ እንግዲህ በተለይ በጤናችን ላይ ያለው ጉዳት በምን መልኩ ሊያመጣብን ይችላል፣ በምን ሊጎዳን ይችላል፣ በተለይ በቅርብ ጊዜ የተደረጉ ጥናቶችን እንትን አጣቅሼ ነው ማለት ነው የምነግራቸው በተለይ ኤክሰስ የሆነ ሬድሚት ቀይ ስጋ ቶሎ ለማርጀት እንደሚያጋልጥ ቆዳችን ቶሎ ሰውነታችን ሴሎቻችንም ቶሎ እንዲያረጁ ሊያደረግ እንደሚችል በተለይ በውስጡ ያለው ሆሞሲስቲን የሚባል አሚኖ አሲድ ለዚህ ከፍተኛ ሁኔታ ያጋልጠናል ማለት ነው ለማርጀት በተለይ ሴሎቻችን ማርጀት ማለት ነው ለአንጀት ካንሰር ሪስክ እንደሚጨምር በ15 እና እስከ 20 ፐርሰንት ለአንጀት ካንሰር ሪስክ እንደሚጨምር ጥናቶች አሉ ወደኋላ ላይ ለምን እንደሆነ እነግራችኋለሁ ለጉበት ካንሰር በተለይ ወንዶች ላይ ማለት ነው ወንዶች ላይ የጉበት ካንሰር የሚያመጣበት አለ። በተለይ እድሜያቸው እየጨመረ ሲሄድ እሱንም እነግራችኋለሁ ምክንያቱም እንዲሁም ደግሞ ለካርዲዮቫስኩላር ዲዚዝ ለልብና ለልብና ለደም ዝውውር በሽታዎችም ሊያጋልጥ እንደሚችል ሪስክ ፋክተር እንደሆነ ጥናቶች አሉ። ለኩላሊት ጠጠር፣ ለመገጣጠሚያ ህመም፣ ለነዚህ ችግሮችም ሊያባብሳል ማለት ነው። ስለዚህ መረጃው እስከ መጨረሻው ለማያት ሞክሩ። በተለይ በምን አይነት ስጋ መመገብ እንዳለባችሁ በምን አይነት ስጋ ከምን አይነት እንስሳት የሚገኘው ነው መጥፎ የሚባለው የሚለውን። ምክንያቱም እኛ ሀገርም በተጨማሪም የአመጋገብ ችግር የምግብ አበሳሰልም ችግር ስላለ እሱን እንዴት ነው የምናስተካክለው፣ መጥፎ እንዲሆን ወይም ደግሞ ሰውነታችን እንዲጎዳ የሚያደርግበት ምክንያት ይሄ ሊሆን ይችላል። የምግብ አቀማመጥ ችግርም አለ። በፍሪጅ ውስጥ ሊሆን ይችላል ስናስቀምጥ፣ እነሱ ሁኔታዎች በምን መጠቀም አለብን፣ እንዲሁም ደግሞ በቀን ምን ያህል መጠን መመገብ አለብን የሚለው ነው። ነግራችኋለሁ ማለት ነው፣ ወደ በየመሀሉ ማለት ነው። እንዲሁም ደግሞ በተለይ ውጭ ውጭ ሀገር ላላችሁ ሰዎች ከሱፐር ማርኬት ስትገዙ ምን አይነት የስጋ ውጤቶችን መግዛት አለብኝ፣ ምንድን ማየት አለብኝ፣ የጤና የሚጎዳው የትኛው ነው የሚለውን እነግራችኋለሁ። እንደ አማራጭ ደግሞ በጤና በጥናቶች ማለት ነው መጥፎ የሚባሉ የስጋ አይነቶች አሉ። ከምን አይነት እንስሳት የሚገኛል የሚለውን እነግራችኋለሁ። እንደ አማራጭ ምን አይነት ስጋዎችን ልመገብ፣ ከምን አይነት እንስሳት የሚገኘውን የሚለው እነግራችኋለሁ። ከዛ በተጨማሪ ደግሞ ሪስክ ለመቀነስ ሌሎች ጤና ጤናማ የሆኑ የኑሮ ዘይቤ ነገሮችን ማድረግ አለብን ማለት ነው፣ አብረን ከአመጋገባችን ጎን ለጎን እሱ ምንድን ናቸው የሚለውን ጨምረን እናያለን። እንዲሁም ደግሞ በተለይ ቀይ ስጋ መመገብ የሌለባቸው ወይም ደግሞ በጣም መቀነስ ያለባቸው በተለይ የውስጥ ደግሞ ችግር ያለባቸው ሰዎች አሉ። እነሱ እነማን ናቸው የሚለውን ነግራቸዋሉ ማለት ነው። ስለዚህ ቪዲዮን እስከ መጨረሻው ለማየት ሞክሩ። መረጃው ለብዙዎች እንዲደርስ ወሳኝ መረጃ ነው፣ ሼር ላይክ ማድረጋችሁን አትርሱ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። አሁን ቀጥታ ወደ ጉዳያችን እንገባለን። የመጀመሪያው ቀይ ስጋ ለጤናችን ሊጎዳን የሚችልበት መልኩ ቀይ ስጋ የአሰር ምግብ የለውም ማለት ነው በተለይ ይሄ ስቴፕልፉል አድርገው በየቀኑ ጠዋት ማታ ለሚመገቡ ሰዎች መጥፎ ዜና ነው ማለት ነው የአሰር ምግብ አለመኖሩ ምንድነው የአሰር ምግቦች ለሰውነታችን በተለይ ይሄ ቡትሬት የምንለውን ሾርት ቼን ፋቲ አሲድ እንዲመረት ያደርጋሉ በአንጀታችን ግድግዳ ላይ ማለት ነው ይሄ የአሰር ምግብ ስለሌለው ቀይ ስጋ ማለት ነው ቡትሬት የሚባሉት ሾርት ቼን ፋቲ አሲዶች አይኖሩም ማለት ነው አንጀታችን ላይ ስለዚህ አንጀታችን ለምን ይጋለጣል ለአንጀት ቁስለት ሊጋለጥ ይችላል። ለሆድ ድርቀት ልንጋለጥ እንችላለን። ለተለያዩ ፕሪካንሰር ስለሆኑ ለፖሊፕ፣ ዳይቨርቲኩላይትስ የምንላቸው ትናንሽ የአንጀት ውስጥ እጢዎች ሊፈጠሩ ይችላሉ ማለት ነው። እዚህ ደግሞ ለካንሰር የመጋለጥ እድል አላቸው ማለት ነው። ሰውነታችን ደግሞ ቆሻሻዎችን በቀላሉ ማስወገድ አይችልም፣ ሆዳችን ድርቀት ስለሚኖርበት ማለት ነው። ያ ደግሞ ለኢንቶክሲኬሽን፣ ሪአብዞርቬሽን እንዲሆን፣ ቆሻሻዎች መልሰው ወደ ደማችን እንዲገቡ ያደርጋል። ስለዚህ የአንዱ የአሰር ምግብ አለመኖሩ በተለይ ስጋ አዘውትረው ለሚመገቡ ለሆድ ድርቀት ይዳርጋል። ያ ደግሞ የአንጀታችን ላይ ጉዳት ያመጣል። ለዛ ነው ማለት ነው የአንጀት ካንሰር ያመጣል የተባለው ማለት ነው። ስለዚህ አንድ ሰው ምን ማድረግ አለበት? አብረን መፍትሄውን ስናይ በቀን ከአምሳ እስከ መቶ ግራም ነው መመገብ ያለበት ማለት ነው። አርዲኤ በቀን የሚመከረው ማለት ነው። ጤናችን ማለት ነው። ኦልሞስት አንድ ፍኝ የምትሆን በጎኑ ደግሞ አትክልቶችን፣ ሌሎችም ካርቦሃይድሬት ኮምፕሌክስ የሆኑ መጨመር እንችላለን እንጂ ስቴፕል ፉድ አድርገን ሁልጊዜ ስጋ መመገብ ይህን ጤና ችግር ሊያመጣ ይችላል ማለት ነው። ስለዚህ አትክልትና ፍራፍሬ በደንብ መጨመር ያስፈልጋል። በተለይ በተለይ ደግሞ ጥሬ ስጋ ከአልኮል መጠጥ ጋ አድርገው ጥሬ ስጋና አልኮል መጠጥ ለብዙ ጊዜ የሚወስዱ ወንዶች ከ30 እስከ 40 ፐርሰንት ለአንጀት ካንሰር የመጋለጥ እድላቸው ይጨምራል የሚል ጥናት አለ። ስለዚህ መጠንቀቅ ግድ ይላል ማለት ነው። ሁለተኛው ቀይ ስጋ ከፍተኛ የአይረም መጠን አለው ማለት ነው። ይሄ መጥፎ ዜና የሚሆነው ለወንዶች ነው፣ ለሴቶች ችግር የለውም። ምክንያቱም ሴቶች በወራባ ጊዜ የአይረም መጠናቸውን ይቀንሳሉ ማለት ነው። ወንዶች ላይ ግን በተለይ ወንዶች ቀይ ስጋ ለረዥም ጊዜ ያዘወተራችሁ የምትመገቡ ከሆነ በጉበታችሁ ላይ ያለው የአይረን መጠን በከፍተኛ ሁኔታ ይጨምራል። በተለይ እድሜያችሁ የጨመረ ሲሄድ ጉበታችሁን ለኢንፍላሜሽን የአይረን መብዛት ለጉበታችንን ለኢንፍላሜሽን ያጋልጠዋል ማለት ነው። ለብዙ ዓመታት ሲጠራቀም ያ ደግሞ ለጉበት ካንሰር ያጋልጠሃል የሚል ሳይንሳዊ ጥናት አለ። እኔ ደግሞ ይህንን በስራ ቦታም ያየሁት ነው። ወንዶች ከሴቶች አንጻር በጉበት ካንሰር የመጋለጥ እድላቸው ሰፊ ነው። በተለይ አልኮል መጠጥ የሚጠጡ ከሆነ የጉበት ስብ ካላቸው ሪስካቸው በጣም ይጨምራል ማለት ነው። ስለዚህ መፍትሄው ምንድን ነው? መጾም አለባቸው ወንዶች ማለት ነው። ለሴቶች ያን ያክል አስጊ አይደለም። በወር አበባ ምክንያት አይረን መጠኑ ስለሚቀንስ እንደውም ለእጥረት ነው የሚዳረጉት ሴቶች ማለት ነው። ወንዶች መጾም አለባቸው። አክቹዋሊ አሁን የጾም ሰዓት ነው። ነገር ግን ከጾም በኋላም በሳምንት ሁለት ጊዜ ወንዶች ላይ ይሄ ነገር ቢደገም ጥሩ ነው ማለት ነው። ምክንያቱም የአይረንን ሞቢላይዝ እናደርገዋለን ከጉበታችን ላይ ወደ ደማችን እንዲገባ እና ዲሲፔት እንዲሆን እንዲቀንስ እናደርገዋለን። ፕላስ አካላዊ እንቅስቃሴ መስራት መዝጋት አለባቸው፣ ወንዶች በደንብ አድርገው ማለት ነው። ስትሪንግ ኤክሰርሳይዝ በተለይ እድሜያቸው እየጨመረ ሲሄድ የጉበት ካንሰር ለመቀነስ ማለት ነው። ይሄ ሌላኛው መጥፎ ዜና ነው። ሶስተኛው ቀይ ስጋ በሰውነታችን ውስጥ የአይጂኤፍ ነምበር ዋን ወይም ደግሞ ኢንሱሊን ላይክ ግሮዝ ፋክተር የሚባል ሆርሞን አለና ያ እንዲጨምር ያደርጋል። በኤክሰስ የሆነ ቀይ ስጋ የሚመገቡ ሰዎች በጣም ኤክሰስ የሆነ ማለት ከመጠን በላይ እንትን ያለ ማለት ነው በተለይ ቲንኤጅ ላይ ያሉ ከ15 እስከ 20 ዓመት ያሉ ኤክሰስ የሆነ ቀይ ስጋ የሚመገቡ ከሆነ ሰውነታቸው ከመጠን በላይ ፕሮሊፌሬቲቭ የሆነ ግሮዝ፣ ከመጠን ያለፈ እድገት በሰውነታችን ላይ እንዲኖር፣ ያ ደግሞ ኤክሰስ የሆነ ግሮዝ ምንድነው፣ ለካንሰር የማጋለጥ እድል አለው። በተለይ ደግሞ ያለእድሜያቸው የወሲብ ፍላጎታቸውም ከፍተኛ የሚሆኑ ወጣቶች ይኖራሉ ማለት ነው፣ ኤክሰስ የሆነ ኢንሱሊን ላይክ ግሮዝ ፋክተር ሲኖር ማለት ነው። ስለዚህ ይህንን ለመመጠን አንደኛ ነገር መመጠን አለብን። በቀን መውሰድ ያለብን ከአምሳ እስከመቶ ግራም ወይም አንድ እፍኝ አክል እንደሆነ በጎን ሌሎች ደግሞ አትክልትና ፍራፍሬዎችን በጎን መጨመር እንዳለብን፣ ኮምፕሌክስ ካርቦሃይድሬት መመገብ እንዳለብን፣ መጾም እንዳለብን። ይህንን ኢንሱላይ ግሮስ ፋክተር ለመቀነስ ማለት ነው። መጾም እንዳለብን፣ አካላዊ እንቅስቃሴ መስራት እንዳለብን። ምክንያቱም ይህን ከፍተኛ የሆነ ኢነርጂ ወደ ጡንቻዎቻችን ሞቢላይዝ እንድናደርገው ማለት ነው። ስለዚህ ይህንኛው ደግሞ ሌላ የጎንዮሹ ነው ማለት ነው። ከመጠን ያለፈ እድገት በሰውነታችን ላይ እንዲኖር ማድረግ። አራተኛው ቀይ ስጋ ኤንኢዩ ፋይቭ ጂሲ የሚባል የስኳር ሞለኪውል አለው። በተለይ በተለይ ይሄ ስኳር ሞለኪውል ለሰውነታችን ባዕድ ነው። ይሄ ባዕድ የሆነ ስኳር ሞለኪውል ወይም ደግሞ አንቲቦዲ የሚገኘው በብዛት ከበሬ ስጋ ወይም ደግሞ ከፍየርና ከበግ ጠቦት ስጋ ነው ማለት ነው። ከፍየርና በግ ጠቦት ስጋ ከአሳማ ስጋ ነው የሚገኘው ማለት ነው። እንግዲህ አሳማ የሚመገቡ ሰዎች ይኖራሉ ብዬ አስባለሁ አንቲቦዲ ነው ለሰውነታችን በአዲ የሆነ የስኳር ሞለኪውል ከበሬ ሥጋ ከነዚህ ከጠቀስኳቸው እንስሳት ነው የሚገኘው። ይሄ ደግሞ ለሰውነታችን ኢሚዩን ሪያክሽን እንደሚፈጠር ጥናቶች ያሳያሉ። ለተለያዩ ለካርዲዮቫስኩላር በሽታዎች፣ ለደም ዝውውርና ለልብ በሽታ እንዲሁም ደግሞ ለካንሰር ሴሎች እድገት መፈጠር ይሄ አንቲቦዲ ለሰውነታችን በአዲ የሆነ ነገር ወደ ሰውነታችን ስለሚገባ ከፍተኛ የሆነ ጉዳት እንዳለው ጥናቶች ያሳያሉ ማለት ነው። እንግዲህ ለማስፈራራት ሳይሆን ጥናቶች አሉ። ከፈለጋችሁ ናሽናል ኢንስቲትዩት ሄልዝ ምናምን ይላለ፣ እዛ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። በተለይ በተለይ እነዚህን የስጋ ውጤቶች ከመጠቀም ይልቅ ከአሳ የአሳ ውጤቶችን፣ የዶሮ ስጋ ውጤቶችን፣ የወተት ውጤት ወይም ደግሞ የቅቤ ሊሆን ይችላል የወተት ውጤቶችን ወንድም አትክልትና ፍራፍሬ በአንድ ላይ እያደረግን ብንመገብ ይመረጣል ማለት ነው። ስለዚህ የበሬ ስጋ የፍየልና የበግ ስጋ ሊሆን ይችላል፣ በአሳማ ስጋ ጥንቃቄ መደረግ አለበት ማለት ነው። ሰውነታችን ባዕድ የሆነ ስኳር ሞለኪል ወደ ሰውነታችን እንዲገባ ያደርጋል ማለት ነው። መጠኑ መመጠን አለበት እንደነገርኳችሁ፣ ከሃምሳ እስከ መቶ ግራም መሆን አለበት። አምስተኛው የሪስክ ፋክተር በተለይ በውጭ ሀገር ላላችሁ ታሽጎ የሚሸጥ በፋብሪካ የተቀነባበረ ቀይ ስጋ ወይም ደግሞ ፕሮሰስድ ሚት እየገዛችሁ ትጠቀማላችሁ ይታወቃል። ይሄ የታሸገ ስጋ ምንድነው? ፋብሪካ ውስጥ ሶዲየም ናይትሬት የሚባል ኬሚካል ይጠቀማሉ። ምንድነው? ስጋው ታሽጎ ለረዥም ወራት እንዲቆይ የሚያደርግ ነው። ኤክስፓየር እንዳያደርግ ስጋው በባክቴሪያ እንዳይበላሽ ማቆያ ይጠቀማሉ ማለት ነው። ይሄ ሶዲየም ናይትሬት ደግሞ በጣም አደገኛ ነው። ወደ ሰውነታችን ሲገባ ማለት ነው፣ ሲበስል፣ በተለይ ሙቀት ሲነካው የምግብን ሽርሽሪት ሲካሄድ፣ ምንድነው? ተረፈምርቱ የሚሆነው ናይትሮሳማይንስ የሚባሉ የናይትሬት ባይ ፕሮዳክት አደገኛ የሆነ ኬሚካል ይረጫል ማለት ነው። ወደ ደማችን ውስጥ ይገባል። ይሄ ናይትሬት ወደ ሰውነታችንና ወደ ናይትሮሳሚን ይቀየርና ለአንጀት ካንሰር ሊያጋልጠን ይችላል። ለኩላሊት ህመም ሊያጋልጠን ይችላል። በተለይ ኩላሊታችን ላይ የዩሪያና ክሬቲኒን መጠናችንን በመጨመር ኩላሊታችን ለቆየ የኩላሊት ህመም ሲኬዲ ለምንለው ለኩላሊት ጠጠር ይዳርገናል ማለት። ስለዚህ ስትገዙ ስትገዙ በተለይ ሱፐርማርኬት ላይ ግራስፊድ የሆነ መሆን አለበት። ግራስፊድ ማለት ሳር ብቻ የሚመገቡ የስጋ ውጤቶችን ሳር የሚበሉ እንትኖችን ማለት ነው። የስጋ ውጤቶችን መግዛት አለባቸው። እንዲሁም ናይትሬት ፍሪ መሆን አለበት። ግራስፊድ ስጋ መሆን አለበት ፕላስ ናይትሬት ፍሪ መሆን አለበት ማለት ነው። ፕላስ ደግሞ በተለይ በተለይ እንደነገርኳችሁ የአሳ ውጤቶችን የዶሮ ስጋ ውጤቶችን ብትመገቡ ይሻላል ማለት ነው። ከነዛ ንኞቹ ከነገርኳችሁ ማለት ነው። ይሄ ሌላኛው ሪስክ ነው። ሌላኛው የአበሳሰል ችግር ነው። አበሳሰል ስናበስል በተለይ የኛ ሀገር አንዳንድ ጊዜ በጣም ከመጠን በላይ እናበስለዋለን። ያ ደግሞ ለኦክሲዲቲቭ ስትረስ ለኦክሲዴሽን ያጋልጠናል። በተለይ እኛ ሀገር ጤናማ ያልሆነው የስጋ አበሳሰል ዘዴ ቀይ ወጥ ነው ማለት ነው። ቀይ ወጥ ምንድን ነው? በተለይ ምግቡ ፍሪጅ ውስጥ ተቀምጦ ለሶስት ጊዜ ለአራት ጊዜ እየተሞቀ እየተሞቀ እንመገባለን። ስለዚህ ያ ቀይ ወጥ ምንድን ነው? በተለይ እኔ አሁን በካለኝ ልምድ ኤክስፔሪንስ፣ ቀይ ወጥ ከበላሁ በተለይ የበሬ ስጋ ሆኖ ቀይ ወጥ ከበላሁ ያመኛል ማለት ነው። ዲን አይመቸኝም። ስለዚህ እንደዚህ አይነት ሁኔታዎች መጥፎ ስለሆኑ ነው ማለት ነው። ጤናችን ይሄ ራሱ አንዱ አላርሚንግ እንትን ነው ማለት ነው። ስለዚህ ምንድን ነው የሚመከረው ስናበስል ጥብስ ነገር ከሀያ እስከ ሰላሳ ደቂቃ የሚሆን መብሰል አለበት። በደንብ በደንብ መሰል አለበት። ጤናማ የሆኑ ዘይቶችን እንደ ቅቤና ና እንደ የወይራ ዘይት ብንጠቀም ሪኮመንድ አደርጋችኋለው። ከዛ በተጨማሪ ጤናማ ብዬ ሪኮመንድ ማድርገው ሌላው ደግሞ ቅቅል በተጠቀሙ ማለት ነው። ቅቅል ለአንድ ሰዓት ወይም ለሰላሳ ደቂቃ ስጋው በደንብ ሲቀቀል በተለይ ስጋው ላይ ያለው የናይትሬት መጠን የናይትሬት መጠኑ ይቀንሳል ሲበስል በደንብ ሲበስል በውስጡ ያለው ቅድም የነገርኳችሁ ኤንኢዩ ፋይፍ ጂሲ የምንለው የስኳር ሞለኪል በስጋ ውስጥ ያለው በተለይ በበሬ ስጋ፣ በፍየር ስጋ ውስጥ ያለው መጠኑን በሰላሳ በአርባ ፐርሰንት እንደሚቀንስ በሙቀት ማለት ይቀንሳል። ጥሬ ስጋ የምትመገቡ በተለይ ወንዶች ማለት ነው ጥሬ ስጋ ቁርጥ የምንለው ነገር አለ። ቁርጥ ስጋ እየበሉ አልኮል መጠጥ የሚጠጡ ሰዎች ይሄ ሱሳይድ ነው ብዙ ጥናቶች ያሳያሉ ለሴሎቻችሁ ሱሳይድ ነው ለአንጀታችሁ ሱሳይድ እየፈጸማችሁ እንደሆነ ነው ጥናቶች የሚያሳዩ ስለዚህ ይሄ በጣም መወገድ ያለበት ነው ቅቅልና ጥብሱ በተወሰነ መልኩ ሪስካችን ይቀንሳል። እንደነገርኳችሁ መጠኑ ከ50 እስከ 100 ግራም መሆን አለበት በቀን አርዲ እማ ነው። ይህንን ማወቅ አለባችሁ። ስናስቀምጥ ፍሪጅ ውስጥ በተለይ ከሁለትና ከሶስት ቀን በላይ ፍሪጅ ውስጥ መቀመጥ የለበትም። በተለይ በረድ ውስጥ ማለት ነው። ለረዥም ሰዓት ስጋው ነጭ እስከሚሆን ድረስ ለብዙ ለአንድ ሳምንት ለሁለት ሳምንት ስጋ እያስቀመጡ ፍሪጅ ውስጥ እያወጡ መመገብም ከጥቅሙ ጉዳቱ ያመዝናል። ምንም ጥቅም አታገኙበትም ማለት ነው። ስለዚህ ይሄን ማስወገድ አለባችሁ። የተለመደ ነገር ስለሆነ ነው። ሌላኛው የመጨረሻው፣ በተለይ የጉበት ችግር አለባችሁ፣ የኩላሊት ህመም ላለባችሁ፣ የደም ግፊት ላለባችሁ በተለይ ከበሬ ስጋ የሚገኝ ወይም ደግሞ ከፍየል ከበግ ስጋ የሚገኙ ካሳማ ሊሆን ይችላል የምትመገቡ ካላችሁ ብታስወግዱ ጥሩ ነው ማለት ነው። በጣም ለጉበታችሁ ከባድ ነው፣ ይከብደዋል፣ ፕሮሰስ ማድረግ አይችልም። ኩላሊትም ችግር ካለባችሁ ኩላሊታችሁ ኤክሰስ የሆነ ናይትሬት ስላለው ማስወገድ አይችልም። አደገኛ ነው ማለት ነው። እንደነገርኳቸው እንደ አማራጭ የአሳ የዶሮ እና የወተት ውጤቶችን ብቻ በተጠቀሙ እመክራለሁ።